እነሆ ጠንካራና ዘመናዊ የጭነት ባጃጅ በሀገራችን በኢትዮጵያም በጣም እየተንሰራፋና እየተንዘራራም በተመጣጣኝ ዋጋ ዘመናዊ የጭነት ባጃጅ ባለሶስት እግር ተሽከርካሪም አሁን ላይ በሀገራችን በኢትዮጵያም እንደ ልብና እንደ ነፍም እየገባም ይገኛል፣ እንዲሁም እየተሸጠም ይገኛል። እነሆ ዘመናዊ የጭነት ባጃጅ ይፈልጋሉ? ባለ 150 ሲሲ ና ባለ ሳዲያ ሲሲ በጣም ጠንካራ የሆነን የጭነት ባጃጅም አሁን ላይ በጣም ረክስም ናፍጣ ነዳጅ ቆጣቢ የሆነው ባለ ሶስት እግር ተሽከርካሪ የህንድ ስሪትም አሁን ላይ እየተሸጠ ይገኛል። በአንድ ሊትር 36 ኪሎ ሜትር የመሄድ አቅም ያለው እነሆ በሀገራችን በኢትዮጵያም በመላው በሀገራችን በኢትዮጵያም በቂ መለዋወጫ ያለው ከአንድ ዓመት በቂ ዋስትና ጋር እንዲሁም እየተሸጠ ይገኛል። ይህ ዘመናዊ የጭነት ባጃጅም ባለ 150 ሲሲና ባለ 180 ሲሲ አሁን ላይ ሰንተበረ እየተሸጠም እንደሚገኝ ወቅታዊ የዋጋ መረጃም ለእናንተም የምናስደምጣችሁ ይሆናል። እንዲሁም ጠንካራና የዘመናዊ የጭነት ባጃጅም አሁን ላይ ከአስር ኩንታል በላይ የመጫን አቅም ያለው በጣም ጠንካራ፣ በየከተማውና በየገጠሩ አሁን ላይ እንደፈለግም እየተሽከረከረ የሚገኘ ማኅበረሰቡን እያገለገለ የሚገኝም እነሆ ይህም ዘመናዊ የጭነት ባጃጅ ከአስር ኩንታል በላይ የመጫን አቅም ያለው አሁን ላይ በሀገራችን በኢትዮጵያ በጣም እየተወደደም በጣም እንዲሁም በማኅበረሰቡ ጋር በመላሁ በሀገራችን በኢትዮጵያ በቂ ዋስትና ካለው ከመለዋወጫ ጋር እነሆም አሁን ላይ ማኅበረሰቡን እያገለገለም የሚገኘው ዘመናዊ የጭነት ባጃጅ አሁን ላይ ስንት ብር እየተሸጠም እንደሚገኝ ወቅታዊ የዋጋ መረጃም ለእናንተም የምናስደምጣችሁ ይሆናል። በቅድሚያም ለቃሉ ሚዲያ አዲስ ሲሆናችሁ ሰብስክራይብና የደውል ምልክቱ የሚጫኑ እንዲሁም ቤተሰቡ ነው። እንደሚታወቀው ቃሉ ሚዲያ የተለያዩ ዘርፈ ብዙ መረጃዎች የሚደመጥበትና የሚሰማበት ቻናልም እንደሆነ ይታወቃል። በመጀመሪያ ደረጃ በዓለማችን ላይ የተሰሙና መደመጥ ያለባቸው ወቅታዊ ሰበር ሰበር መረጃም የሚቀርብበትና የሚዳመጥበት ቻናልም እንደሆነም ይታወቃል። በመቀጠል የባጃጅ ዋጋም የመኪና ዋጋም እንዲሁም ለእናንተም የሚያቀርብ ቻናልም እንደሆነም ይታወቃል። በመቀጠል የውጭ ምንዛሬ ሐዋላ ብላክ ማርኬት ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ ለእናንተም የሚያስዳምጥ ቻናልም እንደሆነም ይታወቃል። በመቀጠል የእንጨት ቤትም የብሎኬት ቤትም ከ30 ቆርቆሮም እስከ 150 ቆርቆሮም ከመሰረቱ እስከ ፊኒሽንጉም ስንት ብር እንደሚበቃም ስንት ብር ይፈጃል የሚለውንም ወቅታዊ መረጃም የሚያስዳመጥ ቻናልም እንደሆንም ይታወቃል። ውድ አድማጮቻችንና ተመልካቾቻችን ለቃሉ ዩቲዩብ አዲስ ሲሆናችሁም ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብ እንደሚታወቀው ዘመናዊ የጭነት ባጃጅ ባለ 150 ሲሲ አሁን ላይ ዋጋው ከ350ሺ ብር በላይ እንዲሁም እየተሸጠም ይገኛል። በሀገራችን በኢትዮጵያ በአዲስ አበባ እንዲሁም በመቀለ ከተማም እየተሸጠም እንደሚገኝ ይታወቃል። ይህም ባለ 150 ሲሲ ናፍጣ ቆጣቢ የሆነ በአንድ ሊትር 36 ኪሜ የመሄድ አቅም ያለው ዘመናዊ የጭነት ባጃጅም እንደሆነ ይታወቃል አሁን ላይ ባለ 180 ሲሲም ባለ 3 እግር ተሽከርካሪ የጭነት ባጃጅ ከ410 ሽብር ከእስከ450 ሽብርም እየተሸጠም ይገኛል ይህም ጠንካራና በጣም ዘመናዊ የጭነት ባጃጅ ሙሉ መለዋወጫ ያለው በሀገራችን በኢትዮጵያ ሙሉ መለዋወጫ ያለው ባጃጅም እንደሆነም ይታወቃል። ውድ አድማጮቻችንና ተመልካቾቻችን ያልገባችሁና መጠየቅ የምፈልጉት ነገር ካለም እኛን በኮመንትም ማናገርም ትችላላችሁ። ለዛሬ ይዛላችሁ እየመጣ ነው ይህንን ይመስል ነበር። በሌላ ተኮስና ወቅታዊ መረጃም እስከምንገናኝ ድረስ በያላችሁ በሰላም ቆዩ አይደለም ለቻናችን አዲስ የሆናችሁም ሰብስክራይብ እና የደውል መለከቱን የሚጫኑም፣ እንዲሁም ቤተሰብም፣ ኢትዮጵያ ዘለዓለም ትኖሩም።